እየከፈልኩት እሱ የሚከታተለው ሰው ቀጥ ቤታቸው ሰራተኛ ናት። ምን ትሰራ? ሰላም ጤና ይስጥልኝ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁ? ከኔ ጋር ሁሉ ሰላም ነው። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቻናሌን ተቀላቀሉ። ሀሳብ አስተያየት ካላችሁ ኮሜንት ላይ አስቀምጡልኝ። ዛሬ እንግዲህ አንድ ጥታችን አስራ ሰባት አመት ሙሉ የነበረ ፍቅረኛ ነበረኝ። እኔ የምኖረው በስደት ነው። በመሀል ግን አንዳንዴ ያው ብዙ ጊዜ ገብቼ አቃለሁ፣ ዘጠኝ ጊዜ ምናምን ገብቼ አቃለሁ እላለች እንግዲህ በአስራ ሰባት አመት ውስጥ እና ስገባ ሁል ጊዜ እንጋባ፣ ሽማግሌ ሌላ ኪለኝ ነበረ። እኔ ግን በጣም የድሃ ቤተሰብ ስለሆንኩኝ፣ በቃ ምንም ምንም ነገር የሌላቸው ቤተሰቦች ስለነበረኝ ሁል ጊዜ እንጋባ ሲለኝ ቆይ ቤተሰቦችን የሆነ ነገር ላድርግላቸው፣ ቆይ የሆነ ነገር ላድርግ እያልኩኝ ብዙ ጊዜ እንትንል ነበር አለች ማለት ቆይ ገና ነኝ፣ ጠብቀኝ፣ ይቀረኛል ምናምን እያልኩኝ በጣም ቆይቻለው ይገባኛል። አንደኛው ጥፋቴ እሱ ነው ብላለች። እንግዲህ ያው ጥፋትን ማመን ትልቅ ነገር ነው ማለት ነው። እና እንግዲህ ንችታችን ምንድን ነው የምትለው ቤተሰቦች በኪራይ ቤት ነው ያሉት። የራሳቸው የተዳደሩበት ነገር የለም። ለእናትና ለአባቴ እኔና አንድ ወንድሜ ነን ያለ ነው። ስለዚህ ወንድሜ ታላቅ ቢሆንም እሱ ራሱ አላገባም። በጣም ነው የሚያስብልኝ በጣም ነው የሚጨነቅልኝ ብላለች። እንግዲህ ያው ስደት ላይ እየሰራች የምታገኘውን ብር እዚህ ጋ ለፍቅረኛዋ ትልካለች። ከዛ ደግሞ ለቤተሰቦቿም ትልካለች ማለት ነው። እሱ ብቻ ሳይሆን ለፍቅረኛዋ ቤተሰቦችም ትረዳ ነበረ። ለእህቶቹ ሳይቀር ታግዝ ነበረው ማለት ነው። ያው አንዳንዴ ወንድ ልጅ ነይ ምናምንም ሲባል ያው ዝም ብሎ ሳይሆን ትሰራልና ትሰጣላችሁ ገብታችኋል አይደለ ወይ ብር መስጠት አለባችሁ ያው የምትሰሩትም ለወደፊት ምክንያቱም ብርም አልክም ካላችሁ እንደገና ደግሞ ቶሎ አልመጣምም ካላችሁ በቃ ሌላ አትፈልግም ማለት ነው ምናምን ብለው ነው የሚያስቡት ና ለዛ የሚጠይቃትን ብር በሙሉ ተሰጠው ነበር ለፍቅረኛዋ ማለት ነው ነገር ግን ፍቅረኛዋ ብዙ ጊዜ ነይ በቃሽ አንቺ ተሾ ካልመጣሽ ስደት መቼም አይሞላም እዚሁ ሆነንም መስራት እንችላለን ምናምን ሲል ደግሞ ቆይ ነበር የምትለው። እንደገና ደግሞ ያው ሽምግልና ልላክ፣ አንቺ ባትመጭም ሽምግልና ልላክ ሲላት፣ ኖ አሁን አይደለም፣ አሁን እንዳትልክ፣ እኔ ስመጣ ይደርሳል ምናምን ትለው ነበረ እና የሆነ ጊዜ ራሱ በመሀል ስትገባ በቃ ልመጣ ነው አሁን፣ ግን ደርሼ መመለስ ፈልጋለሁ ስትለው፣ አሁን ከመጣሽ ግን ተመልሰሽ መውጣት የለብሽ ስንቴ እመጣለሁ እያልሽ እየወጣሽ በጣም እየቆየሽ እየመጣሽ ነው። አስራ ሰባት ዓመት እንግዲህ ያስባችታል። ትሄዳለች ትመጣለች እና በጣም ከባድ ነው። በነገራችን ላይ እስካሁን መጠበቁ ራሱ በጣም ጉብዝ ነው፣ በአሁን ሰው ስታስተያዩት ማለት ነው። እና ከቤተሰቦቹ ጋር በጣም ፒስ ነኛለች። በጣም ነው የሚወዱኝ ይግባቡኛል፣ በተለይ ወንድሙ፣ ታላቅ ወንድሙ። እሱ ታላቅ ወንድሙን ይፈራዋል፣ ያከብረዋል አለች። እና እኔና እሱ ስንጣላ እንኳን ለወንድሜ እንዳይሰማ ነው የሚለው ነው የምትለው እና እና በመጨረሻው ስትሄድ እራሱ አሁን ከመጣሽ ተመልሰሻ አትሄጂም ከኔ ጋር ትታያለሽ ምናም ሲላት አስቀድማ አሳምነዋለች። መመጣው ልመለስ ነው ምናም ብላ ነግረዋለች ማለት ነው። ከገባችን በኋላ ይቅርብሽ እዚሁ ህይወታችንን እንኑር ሲላት እሷ ደግሞ አይ መስራት አለብኝ አንተ የራስህ የአንተ ቤተሰቦች ብዙ እርዳታ ያስፈልጋቸውን ቤት አላቸው ከእናንተም አልፎ የሚከራይ ሰርቪሶች አሉ። ስለዚህ እኔ ደግሞ የራሳቸው የሚባል ነገር መተዳደራም የላቸውም። እንደገና በኪራይ ቤት ነው ያሉት። ስለዚህ እኔ አሁን ከአንተ ጋር ትዳር ቢዝ እንኳን ቤተሰቦችን ሜዳ ላይ በትኛቸው አልችልም። ስለዚህ መስራት አለብኝ ብላ ድጋሚ ትመጣለች ማለት ነው። ከመምጣቷ በፊት ግን እሱንና የእሱን ቤተሰቦችም ሰብስባ በመሀል ተጣልቶ ስለነበረ ተስማማን ይላል። ግን ሁለቱ አልተስማሙም ነበረ። ነገር ግን ወንድሜ ከጠየቀሽ እንደተስማማ ንገሪ ምናምን ነገር ይላት እና እሷም ደግሞ ሰላም እንደወረደ ያስመስላለ። ወንድምዮ ተመልሳ ትመጣለች ማለት ነው። እንግዲህ የሚገርማችሁ በዚህ መሀል ስትመላለስ ያው ስምንቴ ነው ዘጠኝ ገብታለች። ስትገባ ግን ያው እሱ ጋር በቀን በቀን ትገናኝ ነበረ ቤታቸው ትሄድ ነበረ። እሱ የሚኖረው ያው እናትና አባቱ ግቢ ነው የሚኖረው እና ብዙ ጊዜ ምንድን ያለችው እንደዚህ የቆየችበት እኔ ብር ልክለት ነበራለች። ብር ስልክለት ግን ይሄ እንደዚህ ያውል ይሄን እንደዚህ ያድርግበት በዚህ ወጣ አልለውም ነበራለች። በቃ ብር ሰጠዋለሁ። ያንን ግን እሱ አስቦ ኃላፊነት ተሰምቶት ያስደስታታል ብሎ የሚያስበውን ነገር ሰርቶ እንዲጠብቃት ነበረ እሷ የምታደርግለት። እሱ ደግሞ ያው እዛው ቤተሰቦቹ ጋር ነው ያለው፣ የሚበላው የሚጠጣው ከቤተሰቦቹ ጋር ነው የምልክለትን ብር ፋፍትን ነው የሚልበት። በቃ ማለት ምንም የተለወጠ ነገር የለውም ማለት ነው። እሷ ግን ያን ብር የነገ ህይወቷን አስባ የተሻለ ህይወት አስቤ ነው ምገባው ነው ምትለው። ሄጄ ሳይው ግን ቢያንስ ከቤተሰቦች ቤት ወጥቶ ተከራይቶ እንኳን ቢሆን ኖሮ የሚኖረው ወይ እየሰራ ትንሽም ስራ እየሰራ ቢሆን ማገኘው ምናልባት ላለመለስ ችል ነበር። ሲሄድ ምንም የተለወጠ ነገር የለም። ከዛ ተመልሼ እመጣለሁ ሲሄድም ሁሌ እንደዚህ ስለሆነ በቃ በዚህ አይነት እንዴት ነው እሱ ገና ከቤተሰቦች ውስጥ ቤት ውስጥ ሳይወጣ እንዴት ነው ወጡ እስከ እኔ ጋር ሊኖር የሚችለው ስለዚህ መስራት አለብኝ ብላ ስለምታሰብ ነው እንግዲህ እየገባች የምትመለሰው ማለት ነው ከዚህ ሁሉ ግን ምንድን ነው እሷ በምትመላለስበት ሰዓት እንደነበረ ራሱ አንድ ያው እዛ እናቱ ቤት ትሄድ ስለነበረ አንድ ሰራተኛ አለች ማለት ነው እና በቃ እሷ ስትሄድ ቡና ታፈላላታለች ሰራተኛ እስ እንደመሆኗ ምግብ ታቀርብላታለች። እሷም ደግሞ ተስተናግዳ ነው ብዙ ጊዜ ስትሄድ ዛ ቤት ተስተናግዳ ነው የምትመለሰው ማለት ነው በሰራተኛ ከዛ ያው እሷም ው የቤት ሰራተኛቸው ስለሆነች የቤት ሰው ነው ብላ ነው የምታስበው እንጂ ልጅቷን በደንብ ታውቃታለች ማለት ነው ከዛ ተመልሳ እንደለመደችው ወደ ስደቷ ትመለሳለች እየሰራች ለሱም ትልካለች ለቤተሰቦቿም ትረዳለች ለእህቶቹም ለእሱ እህቶችም ትረዳለች እና ምንድን ነው የሆነው መጨረሻ ላይ ጸባው እየተቀየረበት ሲመጣ ስልክ አላነሳም ሲላት ምናምን እያለ ሲመጣ መጠራጠር ትጀምራለች። እና እንደውም አንዳንዴ እስኪ ተቆጭኝ እላት ነበር። ምክንያቱም አልቆጣውም ማለች፣ ምንም አልቆጣጠረውም ማለች። በየት ወጣህ፣ በየት ገባህ፣ ምን አደረግ ምንም ነገር አትለውም ምንም ማለት ነው። አምሽቶ ራሱ ቢገባ ዝም ነው። የሆነ ነገር አጥፍቶ ራሱ ካየችው ዝም ነው። ምንም በህይወቱ ውስጥ አንድም ቃላት ነገር አትናገርም ማለት ነው እና እሱ ነገር ለእሱ ደግሞ አልተመቸውም እና ምንድን ያለችው አንድ ቀን እንደውም እስኪ ተቆጭኝ አለኝ ያለች፣ በቃ ስጮክ ብለሽ ከልብሽ ተቆጭኝ ብሎኝ ቃል አለች እና ምን ብዬ ልቆጣ እንደ ጥፋት አጠፈውኝ አይደል ለምንድነው ጮክ ብለሽ እንዲሁ ስሬ ሲሆነች የማትቆጭ ምናምን ነገር ይላታል ማለት ነው ከዛ ጥፋት እንዳልሆነ ካወቀው ራሱ ታውቀዋለህ። እኔ ተቆጣሁም አልተቆጣሁም ምንም አዲስ ነገር አይመጣም። ስለዚህ ጥፋት መሆኑን የምታቀው እኔ ተቆጥቼህ ሳይሆን አንተ በራስህ ጊዜ ነው ማወቅ ያለብህ ብላ ዝም አለችው ማለት ነው እና ጥፋት በቃ ትልቅ ጥፋት ራሱ አጥፍታ አጥፍቶ እሱ ምንም አትለውም ዝም ነው እና በእሷ ቤት ምንድን ነው ይሄ፣ ወንዶች ልጆች ሲጨቀጭቋቸው አይወዱም። ሲወጣ የት ነህ፣ የታመሽተህ ነው፣ የት ገብተህ ነው፣ የት ለምስል ካልተነሳ ምናምን ተብሎ ሲጠየቁ አይወዱም። ጭቅጫቅጫቃ ሚስት ምናምን የሚለውን ነገር ነው መሰለኝ እሷ ውስጡ አይመጣው። ስለዚህ በቃ እስከ መጨረሻ ነው የለቀቀችው ማለት ነው። እሱ ደግሞ ምን አይነት ስሜት ተሰማው? አስባችሁታል አንድ ሰው የሆነ ስታመሹም ዝም ከተባላችሁ የሆነ ነገርም ዝም ስትባሉ አትወደኝም ወደ ማለትም እኮ ይሄዳል አይደለ? አስቡት። የሆነ ስታጠፉም ከሌላም ሰው ጋር ስትሆኑ የሆነ ሰው ለምን ካላለ፣ ስታጠፉም ለምን ካላለ ዝም ከሆነ የባንተ ህይወታ ምን አገባኝ የራሱ ጉዳይ እንደማለት ነው። አንዳንዴ ስታስቡትና፣ ነፃነት ራሱ ምን ድረስ እንደሆነ ማወቅ አለብን። እና ምንድን ነው የምትለው? እሷ ወቶ ተቆጭኝ ስቲ በቃ ልጅ ስትቆጭ እስከሚላ ድረስ ምንም ነገር ብላው አታውቅም ማለት ነው። ከዛ ጸባው እየተቀየረባት ሲመጣ እሷም ስደተ መልሳ መጣች። ጸባው እየተቀየረ ሲመጣ ምንድን ነው ያደረገችው? ብር ከፍላ እሱን የሚከታተል ሰው ቀጠረች ማለት ነው። አስቡት ከሰው ጋር ተነጋግራ በየወሩ ደመወዙን ትሰጣለች። እሱ ደግሞ የእሱ ስራ ምንድን ነው? ልጁ ከማጋ እንደሚውል የት እንደሚበቃ መግቢያ መውጫውን እንዳለ ከጠዋት እስከ ማታ እሱን የሚከታተል ሰው ሰው ቀጥራ እንደዛ አስቀመጠች ማለት ነው። ከዛ ሁልጊዜ የሚላክላት ሲወጣም ሲገባም የትም ሲሄድ ከማጋር ነው ከሆነች ልጅ ጋር ያች ልጅ ደግሞ ማለት የቤታቸው ሰራተኛ ናት ማለት ነው እና ፎቶ እና ይሄ የቀጠረችው ልጅ ተከታተለው ብላ የቀጠረችው ልጅ በተደጋጋሚ የሚልክላት የአንድ ሴት ፎቶ ነው። ያቺ ሴት ደግሞ የቤት ሰራተኛቸው ናቸው። እና ይቺ እኮ የቤት ሰራተኛቸው ናት፣ ሊሆን አይችልም ብላ ሰት ነግረው እንግዲያው፣ ካላመንሽ ምናምን ብሎ ሆቴል ሲገቡ አልጋ ሲይዙ ምናምን ያለውን ነገር እየተከታተለ መስጠት ይጀምራል ማለት ነው። ምክንያቱም ተቀጥሯል። ከዛ መጨረሻ ላይ አመነች ማለት ነው። ከዛ ልትገባ ትንሽ ሲቀ ይህን ስትሰማ በቃ መግባት አለብኝ ብላ አሰበች። ልትገባ ትንሽ ሲቀራት ድል ባለ ሰርግ አገባት ማለት ነው። የቤት ሰራተኛዋን አገባት። እና ልክ እሷ ደግሞ ይህን ስትሰማ እዚህ ስራ ቦታ እያለች በሰው ሀገር ላይ በቃ ታመመች ማለት ነው። በቃ የማጠብቀው ነገር ስለሆነ ታመመች አክም ቤት ገባች፣ ምና መድኃኒት ተሰጣት ምናምን ሲል እስካሁን ድረስ እንደሚያማት ነው የተናገረችው፣ በድንጋጤ ማለት ነው። እና ብቻ ከባድ ነው ማለት እኔ እንጃ። እኔ አሁን ለመፍረድ ራሱ ያስቸግራል አይደለ እንደኛ በልጁም አይፈረድም ግን፣ የሚያስጠላው ነገር ምንድን ነው? ሰውን ካልፈለጋችሁት እዚህ ጊዜ ጋር አናቁም በቃ ከዚህ በኋላ መቀጠል አንችልም ብሎ መናገር ማሳወቅ ሲገባው፣ ግን ብር እያስላከ እንደገና ደግሞ በቃ በራሱ ሕይወቱን በድብቅ እያስኬደ አለመናገሩ በጣም ነው የሚያናድደው እንጂ እንደ ማለት እንደመቆየቷ ከሆነ አይፈረድበት ማግባት ከፈለገ ማግባት ይችላል። ምክንያቱም በጣም ታግሷታል ላ ማለት ነው። ማለት ቤተሰቡ አንድ ደረጃ ብዙ ጊዜ ሰጥቷታል። ከዛ ደግሞ አስራ ሰባት አመት ማለት እንዲህ የአንድ ሴት እድሜ እኮ ነው ራሱ መቼም፣ እንዲያውም እሷ ነበረች እድሜ የተቃጠለ ማለት የነበረባት እንጂ ወንዱ አይደለም ማለት ነው። እና ሽማግሌ እንኳ ቢያንስ አንቺ እንኳን ባትመጪ ሽማግሌ ሊላክ ሲላት ነበረ። እሷ ግን ፈቃደኛ ሆና ሽማግሌ እንዲላክ አልፈለገችም። እና ለምንድን ነው ያልፈለገችው ካላችሁ ደግሞ ከልጁ ጋር የተለያየ እምነት ነው የሚከተሉት ና ቤተሰቦቿ ደግሞ እሱን ነው ማገባው ብትላቸው ና በእምነት እንደሚለያዩ ካወቁ በቃ አንፈልግሽ ምናምን ሊሏት ስለሚችሉ እሷ ደግሞ ይሄንን ትዳር እንደማይፈቅዱላት እርግጠኛ ናት። ለዛ ቤተሰቦቿን ቦታ ቦታ ሲዛ ቢያኮርፏት እንኳን በቃ ለቤተሰቦች የሆነ ነገር ሳላደርግ ብላ እንዳትጸጸት ቤተሰቦቿን ጥሩ ቦታ ካደረሰች በኋላ የፈለገችውን ህይወት ለመኖር ነው እሱ አላማ ነበረው፣ ማለት ነው። እና ይሄም ነገር አለ። ሂድና ሽምግልና የግባ ያላለችው እነሱ እንደማይቀበሉ በደንብ ታውቅ ነበር ማለት ነው። እኔ እንደገና ደግሞ በጣም ያናደዱኝ የእሱ ቤተሰቦች እሱስ ሻንዴ ይዋሽ ግን እናቱ እህቱ፣ ራሱ ከእሷ ጋር ከሰራተኛ ጋር እንደጀመረ እያወቁት ዝም ነበር ሲሉ የነበሩት እና መጨረሻ ላይ ስትጠይቃቸው ለምን እሱሽ እናንተ እንኳን ለምን አትናገሩም? ስትላቸው ምን በምንገርሽ በሰው ሀገር ያው በሰማሽ ሰዓት ስሚ ብለን ነው ነው ያሉት። ግን ይሄ በጣም ትክክል ያልሆነ ነገር ነው። ምክንያቱም እንደዛም ሆኖ ብር ያስልካት ነበር። አስቡት፣ ተጫውተውባታል ሁለቱም ማለት ነው። አብረው እየሆኑ ብር ያስልኩላታል። አብረው የቤት እቃቸውን እያሟሉ ነው ትዳራቸውን የያዙት። እንግዲህ አስቡት፣ እና ቤት እንኳን በስንት ዓመቱ ስትሄድ እንኳን አስባችሁታ፣ ምንም እንደማልተፈጠረ አሁን ሚስት የሆነችዋ የቤት ሰራተኛ ቡና አፍልታ ምግብ አቅርባ ተንከባክባ ምሸኛት ልጅ ማለት ነው ግን እነሱ ስራቸውን ያውቁ ነበር። ያኔ እሱን ጊዜ አልፈልግሽም በቃ እኔ ላገባ ነው ምናምን ቢላት ገንዘቡ ይቀርበታል። ገብታቸዋል አይደለ? ስለዚህ እሷን ብዛት ሆን ብሯን እያስላከ እስከምታውቅ ድረስ በላት ማለት ነው። እና ኒንጃ ግን ኮሜንት ለማየት ሞክር ያለው ብዙ ሰው የፈረደው በሷ ላይ ነው። ይቅርታ አድርጎልኝ እና ወንድ ልጅ እኮ ነው። እንዴት አስራ ሰባት ዓመት ሙሉ፣ በዛ ላይ ሽማግሌ፣ ሌላ ክሽን ቢብለሸዋል። በዛ ላይ ተመልሰሽ አትሂጂ፣ በጣም ተመልሰሽ አትሂጂ ብሏት ነበረ። ይህን ያክል መሰራሽ አስራ ሰባት ዓመት አሁን ደግሞ ትተሽ ውስጥ ካልመጣሽ ድረስ ስደት አይሞላም በቃሽ፣ በሀገርሽ ላይ እንስራ ብሎ በጣም ለምኗት ነበረ። ይ እንግዲህ እሷ ነች ትናገረው እንደዚህ ብሎሻ ስለዚህ እሱ ምንም ጥፋት የለበትም። ትንሽ ጥፋቱ ህይወት ጀምር ያለው ህይወትሽ ኑሪ ማለት ነበረበት እንጂ ህይወት ጀምሮ ሳለ ብሩ እንዳይቋረጥበት ሳይነግርሽ አግብቶላ እየላክሽለት ነበርና እሱ ነው ስህተቱ ብለው ነው ያሰቡት። ይቅርታ ያድርጉልኝና እኔም እንደዛ ነው ማስበው። ምክንያቱም ከባድ ነው እንዴ፣ እንጃ ብቻ ከባድ ነው። በጣም ተሳዝናለች። አሁን ላይ ተስፋ ቆርጣለች። እንዲሁም የመጨረሻ ጊዜ የሆነ ተመልሳ የመጣች ጊዜ እንደገባች አልመለስም ብላ ነበር የመጣ የሄድኩት አለች እና አልመለስም ብላ ሄዳ። ምክንያቱም በወንድሙ አካውንት ብር ታስቀምጥ ነበረ እና ያ ብር ይበቃኛል ብላ ነበር የገባችው። ከዛ በቃ ያ ብር ስላለኝ በሱ እንቀሳቀሳለሁ ብላ ገባች። እዛ ሄዳ ግን ለካ ቤተሰቦቿ ምናምን ምናማቸው ነበረ እናቷ አባቷ በጣም ታመው ታመው በጣም ከዛ የሰፈር ሰው ልክ ሲያገኛት እንኳን ደህና መጣሽ፣ እንደው የፈጣሪ ስራ እነሱም ሳይሞቱ አንቺ በህይወት መምጣትሽ ምናምን ይሏታል ማለት ነው። እሷ ይህን ሁሉ አታውቅም፣ መታመም አታውቅም። እናቷም ስኳር ምናምን አሟት ነበራለች፣ አባቷም እንደዛ በጣም ታመው ያውቃሉ። እና ወንድሟ ለካ ያንን ብር ለሐኪም ምናምን ነገር አጥፍቶታል ማለት ነው። እና የሰፈር ሰው በሙሉ እንኳን ደስ አለሽ እንደዛ ታመው ድጋሚ ምንም ሳይሆን ሁለቱንም ማግኘትሽ ምናምን ሲሏት። ከዛ ግራ እየተጋባሽ መጣሽ ማለት አሟቸው ነበር እንዲ ምናምን ነገር እያለች ማለት ነው። ከዛ በስንተኛው ቀን ብሬን ስትለው ወንድሙ ለህክምና እንዳያወጣው ይነግራታል ማለት ነው። ከዛ ሷ ለምን አልነገርከኝም ከኝም እዛ እያለሁ አንተ እኮ ብትነግረኝ ኖሮ በዛው ቀጥል ነበረ ብር እንደሌለኝ ባቅ እዛው ሰራ ነበር ስትለው፣ እሱ ደግሞ ምን ይላታል ምን አንቺ ለብር ነው እንደምታስቢው? እነሱ እኮ ከሞት ነው ሄዳ ነው። ስለዚህ እንኳን እነሱ ተረፉ ነው እንጂ ጭራሽ ስለታከሙበት ብር ነው እንደምታስቢ ነው ነገር ይላታል ማለት ነው። እሷ ግን ይሄን ማለት ትፈልግ አይደለም ማለት አለ አይደለ? ቢያንስ ጨርስ አትመጣም ድጋሜ የተሰራ ነበረ ማለት ነው። ምንም እንደሌላ ምክንያቱም በሱ ኖራለ ብላ ነበር የመጣቸው ከዛ በቃ ቢያንስ ለብሩ አስቤ ሳይሆን አልመጣም ነበረ ምንም እንደሌለኝ በቃ ኖሮ ላልመጣ እችል ነበር፣ እና ለዛ ነው ምናምን ነገር አለች። ከዛ ምንም እንደሌለ አሳታውቀው ነው ተመልሳ ደግሞ የመጨረሻውን ስደት የሄደችው ማለት ነው። እና እና ሴቶችዬ፣ እህቶቼ በተለየ ስደት እህቶች እኔማ መምከር እራሱ እንጀራ ማለት አሁን መካሪ አልጠፋም ምክንያቱም በየሚዲያው ላይ እየቀረቡ እኔን ያየ ይቀጣ ከኔ ህይወት ተማሩ ብሎ የሚያስተምር ብቻ ብቻን የጠፋው አሁን የጠፋው የሚማር ነው። እና እንጃ መምከር ራሱ አልሰለቻቸውም፣ ምክር መስማት ራሱ አልሰለቻቸውም። ማለት በየሚዲያው ሁሉም መካሪ ነኝ ይላል። ሁሉም እኔ ተበድ እያለሁ ከኔ ተማሩ ይላል። ግን የሚማር ሰው ያለ አይመስለኝም። ሲደጋገም ለመዱት መሰለኝ። ብቻ ግን እህቶቼ ቆም ብላቸው ራሳችሁን አስቡ፣ ፈትሹ። እንደገና ደግሞ እንደዚህ ማለት አላቅም ብቻ አላውቅም፣ ምን እንደምን እኔ በሷ ማልፈርድ ምክንያቱም አሁን በቃ ብስጭት አለባት፣ ንድት አለባት። አሁን ደግሞ ያን የእሱ ማግባት ስትሰማ እንደዚህ ምንድነው የሆነ ከቷሌ ውሃ ምናምን ነገር ፈሱ ነበር እና እሱ አሁን እስካሁን ደስ የታከመች እንደሆነ በጣም በጭንቀት በምን በምን ነገር በቃላይ መጥፎ ነው። እንደዚህ አይነት ነገር ስላችሁ ውስጥ ውስጣችሁን ነው። ሰው አያውቅላችሁም፣ ግን ውስጥ ውስጣችሁን ልትበሳጩ ትችላላችሁ። እንዲህ በሆነ ኖሮ እንዲህ ባደረኩ ኖሮ እንዲህ ባደረኩ ቁጭት ላይ አሁን ላይ አንደኛ እያመማት ነው እንዳልኳቸው፣ እሱ መግባቱን ስሰማ የጀመራት ህመም እስካሁን እያመማት ነው። በዛ ላይ ደግሞ ጭንቀት አለ፣ በዛ ላይ የሆነ ሀሳብ አለ። ያን አድዳ ስራውን ስታውት ማለት የጥፋተኝነት ስሜት ይሰማቸዋል። ምናምናን ብቻ ብዙ ነገር ነ አሁን ላይ በቃ እንጃ ስሙኝ ብላ ነው በቃ እኔ ለማላወራው ልተንፍሰው ከቀለለኝ ብላ ነው ያወራችው፣ እና በጣም እንጃ እኔ አሳዝናኛለች፣ ማለት ከባድ ነው። ብቻ እኔ በእሷ አልፈርድም፣ ምክንያቱም ቤቷን ታውቀዋለች ጓዷን የምታውቀው እሷ ናት። እና እዚህ ጋር ደግሞ እናቷን አባቷን ጥሩ ደረጃ ታታደርስ እሷ ለዞም አንድ ሴት ልጅ እሷ ብቻ ሆነ ስለዚህ እዚህ አረብ ሀገር ሆና ያልሰራችው ደግሞ ኢትዮጵያ ገብታ አሰራውም። በዛ ላይ ትዳር ስትዙ ትዳሬ ትዳሬ ነው እንጂ ቤተሰብ ላጠይቁ ትችላላች። ስለዚህ እነሱን ዳር አድርሶ ነው የሷ ህይወት የእሱን የእነሱን ነገር ዘግታ የራሷን ህይወት ለመኖር አስባ ነው እንጂ እንደዚህ ይክደኛል ወይም ደግሞ ሌላ ያገባል ብላ አስባ አይደለም። ለማንኛውም በቃ አንድ የሆነ ነገር ሆኗን ማለት ነው። ህይወት ይቀጥላል። በእርግጥ አይረሳም ብዙ ነገር እንኳን ይህ ሁሉ መስዋዕት የተከፈለለት ቀርቶ ሰው ሳምንት ተውቡ ግን በልብ ውስጥ ትልቅ አሻራ ጥሎ ሊያልፍ ይችላል። ለማንኛውም ህይወት ይቀጥላል።